ፍቅር ተቀበለች አውሩታ ተቀብላለች። አሁን ለማሚና ለዳዲ ምን ብዬ መውጣ ምን እንዳለብኝ ከበደ ደሞ አደራሽ አደይ የቤት ሰራተኛ ለማንም ሰው እንዳትናገር እንዴ ለምን ማወቃቸው የት ይቀራል እንዴ አንቺ ካልነገርሻቸው ማ ሊነግራቸው ይችላል ማሚን ታውቃለች ፍቅርም ካወቀች ደግሞ ከመናገር ወደኋላ አትል ናሺ ምንድን ነው የሚሻለው እውነቱን መናገር አይ ካልክ ደግሞ አደይ መተው እንዴ አዎ ሌላ ምንም አማራጭ የለም እርግጠኛ ሁኜ የምነግር ነገር ቢኖር እናትን መቼም ቢሆን ቆማል ታያለሽ። ልማድት ስታገባ ከአሁኑ ብታስብበት ይሻለ። ዳንኤል ልጠጣለሁ፣ ጠጥቼ ልክ ልካቸውን እነግራለሁ። ምን እያደረክ ነው? በቃ ልምጣ። እኔ በጣም እየጨነቀኝ። እባክሽ፣ እኔ ቆንጆ፣ በቃ ምናት ዛሬ እንኳ ልጠጣበስች። ቆይ ምንድነው ይሆን?

አንተተኛ እኔ ሳይመሽ ወደ ሳይመሹ ቤት ይሰክራል። ነገ ስትረጋጋ እናወራለን። ባቡሬ ሊሊን እያፈቀራት መጥቷል። ነገር ግን አንድ ትልቅ ችግር አለ። ሊሊ አሁንም ቢሆን የድሮ ፍቅሯን እያሰቃያት ይገኛል። እሱ ፊት እንኳን ሆና እያዘነችና እየተሰቃየች እንደሆነ እውነቱን ትነግሯለች። ሊሊ ስትነግረው አሁንም ቢሆን የበፊቱ በፊቱ ያሳለፍነው ነገር እንዳለ ከፊት ለፊት አይጠፋም። ሌላ ሰው አይታየኝም። ነገር ግን ምንም ያህል እንኳን እንደዛ ኮርቶኝም አሁን ድረስ ለምን የራሴን ሕይወት በስርዓት እንዳልጀመርኩ አላቅም። ባቡሪያ አንድ ጥያቄ ይጠይቃታል፣ ስለ ራሱም ለማጣራት ስለሚፈልግ ምናልባት ወደፊት ቢመጣ ትቀበየዋለሽ ወይ ብሎ ጠይቋታል። በጭራሽ እንደማትቀበለው ትነግረዋለች። ባቡሬ በትንሹም ቢሆን አሁንም ቢሆን ተስፋ አልቆረጠም። ዲቭ እና አዴ። ዲቭ ከእህቱ የሰማው አንድ ምክር አለ። ሩታ እንዲህ ብላ ስትነግረው ነበረ፣ ዲቭ አንተ አደይን ውነነት አፍቅረሃት ከሆነና ልታገባት ከፈለግ፣ እናትህ መቼም አትቀበልህም። እሷን አታስበው፣ ትርፉን የአደይን ልብ ትሰብረዋለህ። ስለዚህ ካሁኑ ብትተው ይሻላል ይሄን ነገር አደይም እወዳታለሁ አገባታለሁ ብለህ ከወሰንክ እናትህን ታጣታለህ ከናትህና ከአዴይ መምረጥ ይኖርብሃል ይህ ትክክለኛ የእሷ ምክር ነበረ ሩታ ከምንም ያህል እንኳን በምቀኝነትም ሆነ በጥሩነት ጎን ይዘው አይደለም ይህንን ነገር ያወራችው ለእሱ ትክክለኛ ምክሩን ነበር የሰጠችው ዴቭ ገብቶታል ነገሩ ያወራችው ነገር ትክክል እንደሆነ ያውቃል እውነቱንም ይነግራት ከሆነ ለእናቱ እናቱ እንደማትቀበለው ከዚህ በፊትም አንድ ፍንጭ ሰጥታው ነበር። እናትየው ከእሷ ከሷ ጋር ያለህን ነገር እንድታቆም እንፈልጋለሁ፣ ከኛ ቤተሰቦች ጋር አትመጥንም፣ እሷ ሰራተኛ ነች። ይህ ከእናቱ የሰማው ነገር ነው። አሁን ላይ ግን ሲጠጣ የነበረው የተናደደው ነገር እውነት ስለሆነ ነው። ዴቪ ይህንን ነገር በግልጽ ለአደይ አልነገራትም። አደይ ለምን እንደሚጠጣ እንኳን ሳታቀው አብራው ነበረች ማታ ላይ እሱ የጠጣበት ምክንያት ድፍረት ሰጥቶትና ሙሉ ቤተሰቡ በተቀመጠበት እውነቱን ሊያፈርጠው ነው። እውነት ይናገር ይሆን ወይ ደፍሮ? ሮሚ እነ ፍቅር ጋር በሰራተኝነት መልኩ ስራ ልትጀምር ነው። ፍቅር ግን ገና ካሁኑ ምንም አይነት ጥሩ አመለካከት የላትም። እዛ መግባቷንም አትወደውም። ታዲያ ሮሚ አንድ ነገር ከጥያቄው ሲቀርብላት መጀመሪያ አደይን ማማከር አለብኝ ብላ ከነገረቻት በኋላ አደይ እማ ይደብራት ወይንም ወደዛ ቤት ውስጥ አሁንም ቢሆን የመመለስ ተስፋ ካላት እኔ ስራውን አልቀበላቸውም። ነገር ግን አንቺ አሁንም ቢሆን አቋምሽ ላይ ከጸናሽ እኔ ደግሞ ስራ ያስፈልገኛል፣ ያለውበትም ጥሩ ሁኔታ ላይ ስላልሆነ ስራ ስለሚያስፈልገኝ እሺ ልላቸው ይገባል አለች። አደ የመለሰችላት መልስ፣ አዎ እዛ ቤት ውስጥ መግባት አለብሽ፣ እኔ ወደዛ ቤት አልመለስም ነበረ መልሷ። በዚህ ሁኔታ ላይ የተረጋገጠ አንድ ነገር ቢኖር ሮሚ በቅርብ ጊዜ ውስጥ ስራ እምትጀምር ይሆናል። አደይ እንዳስጠነቀቀቻትም ቢሆን እዛ ቤት ውስጥ መጠንቀቅ እንዳለባትና ፍቅርም ቢሆን ጓደኞቿ ጥሩ እንዳልሆኑ ትነግራታለች። ሮሚንስ በምን አይነት ፈተና ልታልፎ ትችላለች? ይህም አንዱ ትልቁ ከባዱ ጉዳይ ሆኖ ተገኝተዋል። ፍቅርና ቤዛ ታዲያ እነዚህ ሁለት ልጆች ምስጢራቸውን እርስ በርስ ተጠባብቀዋል። አንዳቸው አንዳቸውን የሚከዱ ከሆነ ሁለቱም ገደል ገቡ ማለት ነው። ፍቅር የራሷን ምስጥር የደበቀችላት ቤዛ ነች። ስለዚህ ቤዛን ማገዝ ይኖርባታል ማለት ነው። መሃል ላይ ታዲያ ወደ ማታ አካባቢ ቤዛ በእናትየው ተይዛ ነበረ። እናትየው እንደዛተችባትም ለሰራችው ወንጀል እያንዳንዱ ፖሊስ መጥቶ እንደሚወስዳትና የራሷን ቅጣት እንደምታገኝ ስትነግራት፣ ቤዛ ለተንኮሎቿ አንድ ምክንያት ታዘጋጃለች። የእናቷን ጉዳይ እውነት የሆኑ ሾሸተባ አይታወቅም። ግን እናቴን አቁብኛል። በዚህ ሰዓት እኔ የታሰርኩኝ ማለት ለእናቴ ማንም የላትም አሁን ላይ አንዴ ሊያትና ነገሮችን ላስተካክልላት፣ ከዛ ተመልሼ ልምጣ። የራሴንም ቅጣት ቢሆን አገኛለሁ፣ እኔ ለሠራሁት ጥፋት መብታችሁ ነው፣ እንደፈለጋችሁ ነው መቅጣት። ግን አንዴ ብቻ ፍቀዱልኝና እናቴ ልርዳት ትላታለች። የፍቅር እናት በዚህ ሰዓት አንጀተው አልቻለን። ስለ እናት ጉዳይ ሲነሳ እሷም የደረሰባት ነገር ስላለ እሺ፣ አሁን ከፊቴ ጥፊና፣ ተመልሰሽ ግን ከማንም ዓይን ብታመልጭ እኔ እንደማለቅሽ ወቂ ብላ ትነግራታለች። ቤዛ ለአንዴና ለመጨረሻ ጊዜ ከዛ ቤት ትወጣለች። በስተ መጨረሻም የባቡሬ እናት ከሊሊ ጋር ያላትን ጥብቅ የሆነ ጓደኝነት እያጠበቁት መጥተዋል። ሊሊ እንደውም ወደ ቤት ውስጥ ወስዳት ቤቷን ስታሳያት፣ ልጅሽን ላሳይሽ ብላ ነበር የወሰደቻት። ሊሊ እንደዛ ስባት ብትወስድ መቤት እናትየው ግን በዛ መልኩ አደለም የጠበቀችው ነገር የተፈጸመው። አንዴ ልጄ ነው ብላ እየቀረበችው በመሃል ደግሞ ምን ሃሳቧን እንደሚያስቀይር አልባ ባይታወቅም፣ ወዲያውኑ ትደነግጥና አይ አንቺንም ሊጎዳሽ ይችላል ይሄ ልጅ ነይ፣ ቤቱን ለቀን ውጣ ትላታለች። ከዛ በኋላ ግን ሊሊያውንም ድጋሚ ሞከሯን ታደርጋለች። ቅድም ያየሽው የራስሽ ልጅ ነው ባቡሬ ነው ትክክለኛ ስሙ፣ አንቺ እንደሰጠሽ ሆኖ ለምንድን ነው ማታምኘው? ትላታለች። እኔ ለማሳምናት ሞክሪ እናትየው የባሰ እየተቆጣች ትመጣና ሁለተኛ ይህንን ሃሳብ የምታነሳባት ከሆነ ጥሩ ነገር እንደማይገጥም መሃላቸው ላይ ትነግራታለች። ሊሊ ለጊዜውም ቢሆን ይህን ጉዳይ ትተውና አሁንም ቢሆን ከእናትየው ጋር ያላትን ጥብቅ ጓደኝነት ለማጠንከር ስትል እሷ ያለቻትን እንዳለ ማድረግ ይኖርባታል ማለት ነው። ባቡሬ ግን መጀመሪያውኑ ከእናቱ ከናቱ ተስፋ የቆረጠው ነገር ቢሆንም ሊሊ አዲስ በጀመረችው ነገር እሱም ተስፋ አድርጎባት እናት መሆኑን ታምናለች ብሎ አስሬ ሊሊ በምታደርገው ሙከራ እሱም አብራት እየሞከረ ነው። ነገር ግን እስካሁን የተሳካ ነገር የለም። የዴቭ ጉዳይ እንግዲህ መጨረሻ ላይ ሰክሮ ወደ ቤቱ ገብቷል። ምናልባት በዛው እንቅልፍ የማይወስደው ከሆነ ለእናቱ ያኔ የሚነግራት ይሆናል ማለት ነው። የአደይን ጉዳይ ቤተሰቦቹ መጀመሪያውኑ እንደማይቀበሉት ያው የታወቀ ነገር ነው። ዴቭ ግን የራሱን ውሳኔ የሚወሰንበት ሰዓት አሁን ላይ ነው። ወደ ቤተሰቦቹ ተቀላቅሎ አደይን የሚተዋት ከሆነ አደይ እንደምትጎዳ ደሞ ሩታ ነግረዋለች። ሩታ ያለችው ነገር በሰዓቱ እውነት ነበረ። ምክሯም እንዳለ አደይን እንዳትጎዳት ካሁኑ ብትተወው ይሻላል፣ አሊያም ደሞ የቤተሰቦችህን ጉዳይ አሁኑን ውቋጨው። ይህንን ነገር በድብቅ አታርጉት። እሷ ያንተን የፍቅር ግንኙነት የምትቀበለው ከሆነ አሁን ተቀብላኛለችም ብለ ስለ ተናገርክ፣ ስለዚህ የቀረው ነገር ለቤተሰቦች የመናገር ነው። ቤተሰቦችን ንገራቸውና ነገሩ ሳይቀር እነሱ የሚመልሱልህን መልስ ካወቅክ በኋላ አደይም ሳትጎዳም ወደ ፍቅራችሁ ትመለሳላችሁ ማለት ነው። ካልሆነ ግን ቤተሰቦችም ካልፈቀዱልህ ወደ አንዳቸው መዞር ይገባሃልና ያኔ ለመወሰን ስለሚከብድ አደይን ገና ካሁኑ ትልቁን ተስፋ አትስጣት፣ ማይሆን ከሆነ እንዳትጎዳ በጊዜ መተው ይኖርብሃል ብለዋለች። ይህንን ስላሰበበት ነበረ ማታ ላይ የሰከረው ያ እውነታው ስለነበረ። ቀጣዩን ክፍል የሚፈጠሩትን እንግዲህ ኮሚቴ ፖስት ላይ ወዲያውኑ ቀደም ብዬ ስለመለቅላችሁ ቻናሉ ላይ አብዛኞቻችሁ አዳዲስ ስለሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ቪዲዮ ላይ እስክንገናኝ አንድ የግል ልክ ስራ ይላስተዋውቃችሁ እዚህ አጠገብ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትእዛዝ የማደርሳቸው እቃዎች ናቸው። እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይም ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትሳፕና በየሞ ማውራት ትችላላችሁ። እንደምታያቸው የተለያዩ ስልኮችና እና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላለሁ። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህ እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩ ነው። ከአዲስ አበባ ውጭ ለሚገኙ ሰዎች ግን ሁለትና ሶስት ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው በሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዚያውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያቁ፣ በዚህ መልኩ ሌላዎችንም እቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልክት ሊሆን ይችላል። ማንኛውንም ዕቃ፣ የቤት ዕቃ ሊሆን ይችላል። ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸውን የምፈልገው ማለት ነው። እሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት። የልጄ ልደት እየደረሰ ስለሆነ እንደ ስጦታት ትልክ ታደርስልኛለ። እዛው አዲስ አበባ ወደ ለገሀር አካባቢ ናቸው እና እዛት ታደርስልኛለ። እደውዬ ነግርሃለሁ። ሁሉ አሁን ገባኝ እና ዋይፋው ስንት ብር ነው? እና የዋይፋ ዋጋ ስንት ብር ነው? በገንዘብ ስንት ነው? እና ስንጂቢ ነው? እንዴት? ሁሉ ሰላም አለኝ ነው? ደህና ነው። ያኔ የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ ምሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ፣ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ወደር ያደረግኩልክ እንትን ያልኩት ሌላ ኩልክ ስለ ቦል ያምጣውና ከዛን አንተ ጋር ከኮ ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣው ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርህ ነው። ዋትስአፕ ላይ ልኬልሃለሁ የሰውዬውን ቁጥር ማለት ነው። እና የት ነው አለኝ ምንድ ነው? እሱን እስቲ አንተ እዩ። ከዛ እሱን ካመጣክ በኋላ ትደውለልካለች። ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከእኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ አገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቅያችሁ ነበረ። ያም ሆነሚ ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው ሦስትና አራት ሰዎች ስትሆኑ ነው ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከእኛ ምንም ዓይነት መረጃ ማግኘት ስለምትችሉ፣ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትሳፕና በኢሞ እዚህ ፊትለፊት ላይ የምታዩት ቁጥር፣ በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።